በአንድ አካል መረጃ ይዞ ይምጣል። አባረኩት ከአንተ ጋር ብቻ ነው ባይ ዘ ወይ ዮኒ ማኛንም አሳርገው ምን አይነት ነገር አለው መሰለህ። መጀመሪያ በተፈጥሮ የተረዳሁት የዛሬ አመት ከምናምን መሲን፣ እኔን፣ ሳሪን፣ ሀቢባን እንደዚህ ቀንደኛ ቀንደኞችን የጠመደው ለምን መሰለህ? ይረዳል መጥቶ ይረዳና ከዛ አምስት ሺህ ብር ይሰጥና መረጃ ረሲት ይዝና የተረዱትን ሰዎች ሄዶ ኢንፎርሜሽን ያደርጋል። ብሩ ተሰጣችሁ ወይም እንዲያደርጋችሁ በጣም ወዳጅ መስሎ ማለት ነው። ወይዛ ወይ ክፋት የለውም እኮ። ክፋቱ ምን መሰለህ፣ አሁን መሲ ብርጅስቶን ከሁሉም ጥምድ ያደረጋት ለምዶ ታውቃለህ? ፎቶ ማንም አላገኘውም። ሁላችንም ማን ነው ብለን ስንሳደብ ሲሰድበን ማን ነው ስንል፣ አንድ ቀን ኔትወርክ እምቢ ብሎት፣ ፊትዮ ክፍት አያደርግም እዮዳብ የዛኔ መሲን እንዴት አወጣችሁ? ይህን ፎቶ የዮኒ ማኛን ይገባና ከእሱ ሀሳብ ጋር ካልሄድ ፎቶውን ይለጥፍና ይሰድብሃል። እዮዳብ ከአንተ ጋር ካልተስማማ ነገ ትረስሚ ነገ አንተ ሰውን እንደዚህ አትይዝም፣ አንተ ምንም አትይዝም። ስ በየደቂቃው ነው ፎቶ የሚሰራብህ። ካልተስማማኸው ከእሱ ጋር ጠላቱ ነህ። መጨረሻ ሩሲያ ነበር የምኖረው ብሎ መጨረሻ ላይ ጀርመን እንደሚኖር ኢንፎርሜሽን እያንዳንዱ ነገር ተከዛ ላይ የፈታሁት በቃ እኔ እውነታውን አወቅኩኝ። ልጁ ምን ላይ እንዳለ ስላወቅኩኝ ተረድቻለሁ። እኔ በቃ ፈታሁት። ከዚህ በኋላ ከሱ ጋር የሚያጣላኝ ነገር የለም። የሚያጣላኝ ምንድን ነው? የማልፈልጋቸው ሰዎች ሲነካ መሲን፣ ሳሪን፣ ሀቢባን የሆነ ቀንደኛ የሚረዱትን ሰዎች እውነት ካገኘባቸው እኮ ችግር የለም። ግን አይለኛ አይለኛ የሚሉትን ሰብሰብ ቀንደኛ ማለት በቃ ቢያንስ ሰዎች ለሰዎች የሚረዱት የሚታዩት ነው። በቃ ለሰው ጋር የሚደርሱ ናቸው። አሁን እዮዳብ፣ በአንተ እኔ ኢንፎርሜሽን ካለኝ ለአንተ መጥቼ እሰጥሀለሁ። እውነተኛ እኔን የምታምነኝ በእውነት መረጃ ስታገኝብኝ ነው። ከዛ ውጭ ግን ተሰብስበን ስለረዳን ብቻ ሌባ ናቸው አዳሚ ናቸው መጥፎ ናቸው ምናምን ብለህ ብሰድበን መልስ አልሰጠን። እዮዳብ፣ እውነት ግን ካገኘብኝ እንደፈለክ ነው ሚድብኝ ነው ምለብ ችግር የለም እውነት ግን ሰብሰብ ብሎ ሰው ስለረዳ እዮዳ ምናምን ተሰብስበናል ከኛ ጋር እንድቁጭላል እዮዳ የአብስራ መሲ ተገናኙ ብሎ ወጥቶ ቪዲዮ ቢሰራ አንድ ሰው ምን ትላል? እኔ እናንተ እኮ ሀሳብ ነው ያላግባባን እንጂ ግን ጥላቸው የለንም። ሬሲ ይዞ ስለሚመጣ እንዳልከው ያብስራ የረዳበትን ብር የሰጥበትን ይኸው አልደረሰ ምናምን እያለ ሬሲ ይዞ ይመጣል። ቴክስ ሜሴጅ ልውውጥ ይዞ ይመጣል። በጣም ሰዎች በውስጥ የሚያውቁትን ብቻ ነገር ይዞ ይመጣል። ከዛ እንታቃል መረጃ ማለት ያለ ነው አይደለ እንዴ? ግን ትናንትና የሆነ ነገርስ በቃ ፋውል ዋሸኝ በአደባባይ ባ ያስኩት እጅ ካፍንች በዛ ጉዳይ ላይ አይ እንደዚህማ በዚህ ከዋሸማ በሌላም ነገር ልትዋሽ ትችላለህ ብዬ አሳዳበትኩት። ከአንተ ጋር ስለተጣላ ነው ከአቢባ ድሮኖች ጋር ፒስ ፈጥሮ ዛሬ ቁጭ ብሎ አየወትር በለ

ሰው ሰው በቃ የሆነ ትልቅ ደረጃ ደርሶ እንድታየው የምትፈልገው አንዳንድ የባህሪ ችግር ካለ ወይም ደግሞ የ ደካማ እንትን ካለ ያንን እንዲያስተካክሉ ትችት ትሰጣለህ። አባ እንጂ እኮ እኔ ብልግና ስድብ የለውም እንትን የለውም። እኔ ግን ወዳ የሆኔ አሊያንሶችን ነው የማይመቸው እንጂ ውል በእርግጠኛነት ከየሆኔ አሊያንስ የሌለው ሰው ወዳጅ ይህ ደግሞ እባባዊ አነጋገር ነው። አብስራ ደግሞ አንተ ውስጥ እባብ እንደውም ይባላል መሰለህ። እኔ ግን ማንም ሰው እንጂ አይናገረው ከማንም ሰው ጋር ጥያቄ ከዮኒ ማኛ መቼም ልትሆን አትችልም። ስለምትቀናበት ነው። መዳን ያለምን እሱንትን ነው። እባክህን ስማ አዳምጠኝ። በጣም ደስተኛ የተለወጠው

በጣም በአንተ ቤት የሆነ ነገር የሰራ መስሏል አንተ በቃ እምታደርጊ ጌታን ለክፋት አይደለም አይ ጌታን የክፉ ሰው አይደለሁም እዮዳብ ስቅልጣ ቀይ ነው ሰው ልጅ ነው ሮግ ታይም እኮ ነው የማውክህ እኔ አሁን ይኸውልህ ዮኒ ማኛ ሃይማኖቴን ነክቷል ልንገርህ ማለት ነው እኔ እኮ ትስማ እኔን ቀላል ሰው አድርጎኛል መሲ ፓስተር ዮናስን ማድነቅ ነው ያለብህ ለአስራ አምስት አመት አጋንን ሲጫወት ቢ ነበር አላልን አስራ አምስት አመት ያው ሁሉ ነገር ሲያደርግ ያልን ሲደግፉት የነበረ ሰዎች ለምንድን ነው ዛሬ የሚቃወሙት በቃ ጌታን ተቀብሏል

እኔ እኮ እንትን የለኝም። በቃ እስኪ ስጡኝ ልስታት እንሰብስቤ ልምጣ። መሲ ሁለት ጌም ላይ ነው ናይ ጌም ላይ ነው። ጌም ላይ ደስ የሚለውም ጌም ላይ ነው። ለምን ታውቂያለሽ? የሆነ ሰው ጋር ስትጫዋጪ ልክ ስትሰጪባቸው። ከማን ጋር ልጫወት? ከየአስር ጋር ልጫወት? ለምን ነው ገና እንጂ የቀጠሮ ጌም አትጫወጭ እንደሌላ ሰዎች እንጂ አልጫወትም። እኔ በጣም ጅንን ያለ ባል አለኝ እና አንድ አበባ ስለቅም ካየኝ፣ ክብሩን የነበለ ምርጥ ጌ ነው። አዳምጠኝ እዮዳብና መሲ ብርጅቶ ለምን አትጫወቱ? እኔ አሁን ምርጥ እዳኛሉ ጌታ፣ የምሬ ነው። አንተም ወዳጅ አለ እሷም ወዳጅ አላት። የፍቅር ጌ የኔና የሷ ወዳጅ እኮ አንድ ናቸው። አይደለም ግድ የለም እዮዳብ ወዳጅ ሰ አንተ መሲኮ ቤተሰብ ናት። ለምን ዘመዴ እኮ ናት። እኔ ወደ ስምንት ሪፓርት ምሎ ታውቃለህ። ጉራጌ ስትባል ሀያ አምስት ፐርሰንት አለብህ። የስናሻ ስትባል አስር ፐርሰንት አለብህ። እንትን ስትባል አምስት ፐርሰንት። እኔ በፐርሰንት የምታመን ሰው ያየሁት አንተን ነው። ምንድን ነው የሌለብህ እኮ ነው። የአባቴ እናት ጉራጌ ናት። ሰውም ምን ላምጣልህ? እኔ አላገባሁም እኔ አላገባሁም። ስማ ትግራይ ስንት አለብህ? ተፈጥሮ ታውቃለች። በዚህ ብርስቶር ከየት ከየት እንደሆነች ብሎ ታውቃለች፣ ማለት ጀግና ታውቃለህ አንተ አምስት ፐርሰንት አስር ፐርሰንት አለብኝ ብሎ ግግም ብሎ የሆነ አራት ብሄር ብቻ። ኦኬ፣ አገኝ እንገናኛለን እኮ ተስፋ ቆርጣለሁ። ምን ላይ ጨረስኩኝ? በይ ሰው አይገባውም እንዴ? ስቶርዝ ክሎዝ ትናንትና ተዘጋሁን በኋላ ነ ሌላ ነገር እኮ ነው የምልህ። እነ ሀቢባ እነ መሲ ብሪስቶንን፣ እነ ሳሪን ማበረታታት ብዝነሳቸው እንዲያደጉ ሁለተኛ ቅርንጫፍ እንዲከፍቱ በአረብ ሀገር ያሉ ሴቶች እንዲረዱ በቃ እኔ የሰዎች ቢዝነሳቸውን ፕሮሞት ማድረግ እና ማስተማር እና ፖለቲካ መተት። እኔ ፖለቲከኛ ነኝ፣ አክቲቪስት ነኝ፣ ሙዚቀኛ ነኝ፣ አርቲስት ነኝ፣ ታውቃላችሁ። አሁን እኔም ብዙ ሙዚቃ ለቃለሁ ሰሞኑን። ፓስተር እና ሙዚቀኛ አይከብድም፣ አይጋጭም። ሁለቱ አይጋጭም። እንደ ቴዲ አፍሮ ክርስቲያን አይደለም እኮ ፓስተር፣ ክርስቲያን ማለት እኮ ያው ሰባኪ አይደለም ዘፋኝ እንጂ እንዴ። እና እሱ ክርስቲያን አይደለም አንተ እኮ ፓስተር ማለት ሰባኪ፣ መጽሐፍ ቅዱስን ተንታኝ፣ አስተማሪ፣ ወንጌልን ሰባኪ ነው አይደል? ፓስተር ማለት ዓለማዊ ነገር ራሱን ያገለለ አይደለም ነው እኔ በእኔም የኛ ደግሞ እኛ እኔ እኮ ፕሮቴስታንት ነኝ። በፕሮቴስታንት ደግሞ ይፈቀዳል። የእኔ የምከተለው እምነት ይፈቅዳል። ባጠው ይኸውላችሁ፣ ሰሎሞን እኮ እንዳለ የጻፈው ቁም ዘፈን እኮ ነው። ለሚስቶቹ እንዳለ ለሰባት መቶ ቁባቶች እና ለሶስት መቶ ሚስቶች እኮ የጻፈላቸው አታውቁም እንዴት ስም አዮዳ ብና ኮንታክትን ኤስኤምኤስ ታደረግልኛል። እሺ ምንም ችግር የለም ብሎ ቴክስ አደርግልሃለሁ። እንግዲህ ጁን ላይ እንገናኛለን። እሺ አንድ አንድ የሚኖር ሰው ግን መረጃ ያለኝ እና ጌታ ነው ታውቅንዴ በቃ ምንም ነገር ታውቅንዴ። ዘጋን እኮ ትናንትና ትናንት፣ ለእኔ ስጠኝ በቃ ቦታውን ለእኔ ስጠኝ። ለኔ ስተኛዋል። እኔ አሁን የመሲ ብሪጅስቶን አለ ጉጂ ሞደሬተር ነኝ። የመሲ ብሪጅስቶን ብሪጅስቶን ነኝ እኔ ካሁን በኋላ እህቶችን መደገፍ፣ ምክንያቱም እኔ በጣም ሴቶች ደጋፊ ነኝ። ታቃልሻለን መሲ በተለይ አሁን መሲ ስክሰስፉል ልትሆን እፈልጋለሁ። በጣም አም ሀፒ ደስተኛ ነኝ። ከየት እንደመጣች አውቃለሁ። ምን ያህል ስትታገል እንደነበር አብረስ ስንታገል በፖለቲካ ምናምን ከዛ ደግሞ ብዝነሷ ይዛለች። እኔ ደግሞ የራሴ ብዙ ብዝነስ አለኝ። አቶ መኪና ይሸጣለው። በጣም ብዙ ስራ አለኝ የራሴ የምሰራውና ሞር ወደዛ ፎቅስ አድርጌ እስከ ዛሬ ድረስ በየዋነት በቀባቸው አሜሪካ ስላደኩኝ ታሳዝኑ ነበር አሁን ሳየው ግን ብዙ ውሸት አለ መሲ ይዋሻሉ በጣም እኔ ደግሞ ውሸት አልወድም እና ሰዎች አሁን ሰዎችን መርዳት ይሻላል በቃ ማስተማር ይሻላል እኔ አሁን አልተችም የምተቸው ፖለቲከኞችን ነው እምተቸው ትላልቅ መንፈሳዊ ሰባኪዎችን ነው ምን አገባኝ ቲክቶከር ግለሰብ ባይ ግለሰብ አይተችም። መተቸት ያለበት ስልጣን ያላቸው አይደል? ስልጣን ላይ ያሉት እንደገና ደግሞ ወይም መንፈሳዊ አባት ሊጎዱ ይችላሉ ተብሎ የሚገመቱ እንጂ በራሳቸው ተነሳሽነት መልካም ስራ ነው የሚሰሩ ሰዎች። ቬሪ ማች በቃ የበራልኝ እኔ ምክንያቱም እነዚህ ግለሰብ ተነስቶ በራሱ ፍቃድ የሚያደርግ ምንም ፓወር የለውም። ፓወር ያለው መንግስት ላይ ተቀምጦ ፓርላመንት ላይ ተቀምጦ እነዛ ሰዎች አሁን ታስበሻል። ግን ላለፈው አንድ አመት እንዳንቃወማቸው እኮ ነው ያደረጉና እዚህ እርስ በርሳችን እየተቃዋወምን መሬት ላይ ያለውን እንዳና ይነ ያደረጉና አለ መሲ ብርጅስቶ። ስለዚህ ወደ ድሮ ልመለስ፣ ድሮ ምን አይነት አክትም ስለነበር አስታውሻለሽ? ሰላማዊ ሰልፍ ሁሉ የመራው ሰው ነበርኩ። ስለዚህ ነው አሁን ጨርሻለሁ። አሳስተው ነው ያስቀየምኳችሁ ካለው በመሲ ብርጅስቶን በፊት ይቅርታ ጠይቃቸዋለሁ፣ ወዳቸዋለሁ፣ አከብራቸዋለሁ። ለሐቢብዬ ደግሞ ሙዚቃ ልስራላት አለ መልካም ሙዚቃ አንቺ ቤት አንበሳ እኔ ቪዲዮ ከሰራ እኔ ካወራ ልጆቼን ልጆቼን ነው የምልሽ በቃ እኔ ካወራሁ ከአሁን በኋላ እኔ እንዳልኩሽ መንፈሳዊ ቲችንግ አስተምራለሁ። ፖለቲካ ተነትናለሁ። ሙዚቃዬን እሰራለሁ። ቆንጆ ቫይራል የሚወጣ ቪዲዮ ስራና ስለአጎ ስለ

አንቺ ሰርቫይ ያደረግሽው ለምንድን ነው? በጣም አደገኛ ሰው ሰሆነች ትናገራለች። ታውቂያለሽ፣ ፖለቲካውንም ታውቂዋለሽ፣ ይነው ሁሉንም ታውቂዋለሽ። ማን ማን ሊመጣብሽ፣ ማን ሊጠቀምብሽ እንደሆነ ታውቂያለሽ አይደል? መስ አከነጋገ አንቺ እኮ ስንት ትላልቅ አክቲቪስት የሚባሉትን እኮ ገብተሽ ለስድስት ወር ለአንድ አመት እኮ ጋለመሻል። እዮዳብ በእግዚአብሔር ነው እኔ ማለት አሁን አንተ ያላደር አሁን እኔ ሚስትክ ብትነካ እዮዳብ እናቴ ትሙት፣ እዚህ ቲክቶክ ላይ ከሁሉም ጋር አጣላለሁ። እግዚአብሔር ከሁሉም ጋር ጣለ። ምን ሚስት ከማንም ጋር እንደዚህ ስትመላለስ አይተናት አታውቅም። ትዳሯን አክባሪ ልጆቿን ወዳጅ፣ ቲክቶክ ላይ መታ እንደማንም እንትን የምትል ምናምን አደለችም። እሷን ብትነካ እዚህ ቲክታክ ላይ ያየኸው ለሀቡ ልጅም ለሀቡ የሚቆመው ሁሉ ለአንተም ልጅ ለአንተ ሚስት በዛው ልክ ነው የሚቆመው። እግዚአብሔርን ይወዳ ቲክቶክ ላይ ሚስቴና ልጆች ፎቶ ለጥፈው እኮ አስክሬን ላይ አርገው ሲሰድቧቸው ማለም አልቆመም ግን ሰው ቆመናል ቆመናል። ማርያም አላያችሁት። ምናልባት ሰው ኬ ልጄን ተቃውም ያለው በጣም ብዙ ልጆች ራሱ ነው። አራት ልጆችን አንቺ ደግሞ ግን ደስ የሚለው የኔ ልጆች ብራንድ ነው የሚለብሱት። አይተሻል አለ። ጉጪ ልዊ ብጣ ነው የሚለብሱት። እኔ ደስ ይለኛል ሲለጥ ምክንያቱም ያለ ብራንድ አታገኟቸው። ኤኒዌይ እኔ አሁን ምን ልስራላቸው? ምን የሚል ሙዚቃ ልስራላቸው? ሙዚቃ ሳይሆን በቃ ቆንጆ ቪዲዮ ቫይራል የሚወጣ ቆንጆ ቪዲዮ የሳር ለሳሬም ለሀቡን ብለን በቃ አንተ ቤት መጥቶ ያሳሷቱ ሆ እነማን ነማን እንደሆኑ ህዝቡ ያውቃል። አይኳን በልብ ኢቭን አንተ ሚዩት አድርገን ጸያፍ ነገሮች ሲሳደቡ ምን ሲሉ የነበሩ ሰዎች አሉ። እነዛ ለአንተን እንደማይሆን የእኔ ቤት መጥፎ ስድብ እኔ ይኸውልሽ አንዳንድ ጊዜ ስራ መስራት ስላለስራትሰራለት ብቻ እዛ ሰዓት ላይ ነው። በጣም ቀፋፊ ቀፋፊ ነገር የሚናገሩ ስለዚህ፣ አንተ ደግሞ ቆንጆ ሀይል አይደል? የሚወጣ ቪዲዮ ሰርተን ይሄ ከመሲ ብልሽን ትእዛዝ ስለሆነ ምንም ችግር የለም፣ እሰራለ። እናመሰግናለን እዮዳብ። እኛም ደግሞ ይቅርታው ሁሉም እዚህ ቲክቶክ ላይ ያለ ሁሉም የሚቀበላል፣ ይቅርታል አንተን ልጅ አልነገ ሀቡን ነው ሀቡ ደግሞ እንደ አንድ ቲክታከር ብትቃወማትም ብትናገራትም አይከፋትም። ልጇን አልተናገርክም። ስለዚህ ብረተላር ስሜ እኔ ግን እንደዛ ሳደርግ ዴ የሀቢባ በጎች በጣም እንዴት በጣም በዛ ፍቅራቸው አላየሹም ግን እኔ እግዚአብሔርን እንትን ነው መስዬ በጣም ወድሻለሁ አከብ ሻለው ያን ሰዓት እነዚህ ምንም ፎቷቸውን አድራሻቸው